ናጀ መሰረተ ልማት የተሻለ የከተሜነት ጉዞ በአዲስ አበባ ጎልቶ እየወጣ ነው። ዓለም አቀፍ ደረጃን መሰረት አድርጋ እየተገነባች የምትገኘው አዲስ አበባ በኮሪደር ልማት ታጅባ፣ በቴክኖሎጂ ተደግፋ ምርጥ ከተማ ወይም ስማርት ሲቲ እየሆነች ነው። ባህሏን ጠብቃ ዘመናዊነትን እየተላበሰች ያለችው አዲስ አበባ የወንዞቿ ጥላሸት ለውጧ ላይ እንቅፋት ሆኗል። 137 ዓመት በወንዞቿ ዙሪያ ከተማው ተጸንሶ የማህበራዊ እድገቶቿም የኢኮኖሚክ ማመንጫ የሆኑ ኢንዱስትሪዎቿም ሌሎችም አክቲቪቲዎች በአጠቃላይ ወንዝን ተከትለው ባልተገራ መንገድ በመሆናቸው የተነሳ ወንዞቹ በጣም አስቸጋሪ ሁኔታ ተዳርጓል ማለት ነው። ማንም ሰው ሽንት ቤት አያስመጠጥ ሙሉ እምነት አለኝ። በእውነት ነው ምለን እንደው ሪሲት በተጠየቁ እላለሁ። ሁሉም ወንዝ አገናኝቶ በትንሹ አራት፣ አምስት ኖርማል ሽንት ቤት ተቆፍሮ የተተወ የሞላ ነበረ። የአዲስ አበባ ወንዞች ለከተማዋ መመስረት አንዱ ምክንያት ተደርጎ ይወሰዳል። ነገር ግን በአግባቡ ጥቅም ላይ መዋል አልተቻለም። ይልቁኑ የስጋትና የበሽታ ማዕከል መሆናቸው ይነገርላቸዋል። የአዲስ አበባ ወንዞችን ከስጋት ወደ ትሩፋት መቀየር የሚያስችሉ ዲዛይኖችን የከተማ አስተዳደሩ አስነደፈ። ወንዞችን ለዘርፈ ብዙ ጥቅም ለማዋል አንድ ስጋት ተደቅኗል። ከንጦጦ የሚወጡ ምንጮች በጥቅጥቁ የባህር ዛፍ ደን ያለ ከልካይ ስለሚመጠጡ ወንዞቹ የመድረቅ አደጋ ተጋርጦባቸዋል። ለዚህም አንድ መፍትሄ ተቀመጠ። እታች የሚታይ ውሃ ወይም ወንዝ ለማምጣት ከማይታይ ቦታ ከተፋሰስ ልማቱ መነሻ ቦታ መነሳት የግድ እንደሆነ ነው የተረዳ ነው ማለት ነው። ስለዚህ ፕሮጀክታችን ከሚጀምርበት መነሻ ቦታ ወደ አምስት ኪሎ ሜትር ከፍ ብለን ከዚህ ከአዋሽ ተፋሰስ መነሻ ከሆነው ከእንጦጦ ፓርክ ውስጥ መነሳት የግድ የሆነብን በዚህ ምክንያት ነው ማለት ነው። በእንጦጦ የተፋሰስ ስራ ክረምት ሲገባ ወደ ከተማዋ የሚመጣውን ጎርፍ ለመከላከል አፈርና ውሃን ለመጠበቅ ምን ተሰራ? ይሄኛው ቼክ ዳም፣ አሁን በተጨባጭ የምታዩት ይሄ ተከልቶ ሊሄድ የነበረ አፈር እዚህ ቦታ ላይ ቀርቷል። ክረምቱ ሲመጣ አሁን ይሄ ይሞላና ይሄ አፈር ወደ ተፈጥሮ ማንነቱ ይመለሳል። ይሄ ቼክ ዳም የምንለው ነው። ፊት ለፊት ላይ እንደዚህ መውጫ እና የውሃ መተላለፊያ ያላቸው በሙሉ ቼክ ዳም የምንለው ነው። ባህር ዛፍን ያው እንደምታዩት ሌሎች እጽዋቶች በስሩ እንዳይበቅል ያደርጋል። መጨረሻ ላይ ራሱም ለሞት የተጋለጠ ነው የሚሆነው። ምክንያቱም አፈሩን የመያዝ ፋይበር የለውም። ስሩ ወደ ውስጥ ገብቶ ለራሱ ጥቅም ብቻ የሚጠቀመው ይሄ ነው። አራት መቶ ሰላሳ ስምንት ሄክታር በዚህ በአዋሽ ተፋሰስ ላይ እያለማን ነው። እነዚህ ትሬንች የምንላቸው ናቸው። ውሃ ወደ ውስጥ እንዲሰምጥ የሚያደርጉ ውሃን የሚይዙ ናቸው። የውሃውን ቮሊዩም ለመጨመር እንዲያስችለን ወደ ውስጥ ፖርኮሌት እንዲያደርግና ተራራው የስፖንጅ ኔቸር ያልኳችሁን እንዲይዝ የሚያደርጉ ናቸው። የእንጦጦ የተፋሰስ ልማት በአጭር ጊዜ ተጨባጭ ለውጥ ማሳየት ጀምሯል። ይሄ ኦልሞስት የመወሰድ እድሉ ነበር ማለት ነው። ስለዚህ ይሄ የተፋሰስ ልማቱ ውሃውን ከማምጣት ውጭ የአፈር መከላትና የመሬት መንሸራተትንም ጭምር የሚከላከል ሆኖ ነው የተሰራው። ይሄ በዚህ ጋር የሚመጣ ጎርፍ ነው። ሆ እዛ ጋር ቆመ፣ እዛ ጋር ያለው ይታየሃል። ይሄ ጎርፍ በዚህ ነበር የሚመጣ የነበረው። ይሄ ጎርፍ መጥቶ ነው ይህንን ለአደጋ የደረሰው ማለት ነው። የዛሬ ዓመት ስራውን ከመጀመራችን በፊት የቀረጽን ነው ነው ይሄ። አሁን ደግሞ ከተሰራ በኋላ ደግሞ ኃይለኛ ዝናብ ሲዘንብ ቀርጸና፣ ያኔ የነበረውም በዚህ ደረጃ መቀነስ ችለዋል ማለት ነው። አሁን የነበረው ስጋት በመቀረፍ ላይ ይገኛል። የእንጦጦ የተፋሰስ ስራ እየተሰራ ወንዝና የወንዝ ዳርቻ ልማቱ ቀጠለ። ከተማዋ ካላት አጠቃላይ ዓለም አቀፋዊና አህጉራዊ ሚና አንጻር እነዚህን የቆሻሻ ማስወገጃ የሆኑ ወንዞች ይዘን ዓለም አቀፍ ፖዚሽናችንን፣ ሮላችንን ለማስጠበቅ ያለን ተወዳዳሪነትን ስለሚያጓድል ከተማችን ካላት አጠቃላይ የፊዚካል መሰረተ ልማት ባሻገር የማይበገር አጠቃላይ ስርዓት ወይም ሪዚሊንስ ከመገንባት አንጻር እነዚህ ወንዞችን ማልማት ወሳኝ እንደሆነ ታምኖበት አሁን በምታዩት ደረጃ እየተተገበረ ይገኛል ማለት ነው። በ25 ዓመትም በ50 ዓመትም የሚመጣው እንኮ ታሳቢ ተደርጎ እንደገና ደግሞ ውበቱንም፣ አርክቴክቸራል ቫሉዩንም፣ ስትራክቸራሉም፣ ባህሉንም ጠብቆ ወንዙን ተፈጥሮንም ጠብቆ እንዲሰራ ያንን አድርገናል። ያ ሪቨር ካችመንት ውስጥ ያለው ነው ያ ማለት ይሄ የተሰራው ሪፕራፑም ሁሉም በዛች ውስጥ ያለ ነው። ከእንጦጦ አካባቢ መነሻውን አድርጎ ፒኮክ የሚደርሰው የወንዝ ዳርቻ ልማት ብቻ ከ21 ኪሎ ሜትር በላይ ርዝመት አለው። ካፍንጮ በር ፒኮክ ድረስ ያለው የከተማዋ ማዕከል የሚባል መስመር ነው። ድልድዮች የራሳቸው ማንነት እንዲኖራቸው አድርገን ከአዲሱ የልማት ህሳቤ ጋር ተናቦ እንዲሄድ ነው ይሄን የአፍንጮ በር ከዚህ በፊት ከሚባለው በታች ያለ ነው። ወንዝ ዳርቻ በምናለማበት ቦታ ሁሉ የእግረኛ ራሱን የቻለ ድልድይ እንዲገነባ ነው ያደረግ ነው። በራሳችን ወጣት ኢንጂነሮች ዲዛይን የተደረገ ስራውም እየተሰራ ያለ ነው። እንደምታየው ይሄ ብዙውን ማቴሪያል የምንጠቀመው ሎካል ነው። ይሄ አምቦ ድንጋይ ነው። በፖሊሽ ተደርጎ በኋላ በጣም ያማረ ነው የሚሆነው። ግማሹን ደግሞ ወንዙ ላይ ሲደርስ ሰው ወንዙን እያየ መሻገር እንዲችል መስታወት ነው ያደረገው። የመስታወት ንጣፍ ተሰርቷል። የላንድ ስኬፕ የግሪነሪ ስራ እና የመብራት ማጠናቀቁ ነው መብራትም ገብቶለታል ለዚህ ስለዚህ ፊፍቲን ዴይስ መጥተ ይህንኑ ቃል መልሼ በተጨባጭ ላሳየ እችላለሁ። የወንዝ እና ወንዝ ዳርቻ ልማቱ አካባቢውንም በማልማት ከኮሪደር ልማቱ ጋር እንዲተሳሰር እየተደረገ ነው። አሁን ያለንበት ሰባ ደረጃ ጋምቤላ ሆቴል አጠገብ ነው ያለ ነው። ይሄ እንደ ቡና ተራ ወይም ኮፊ ዞን ብለን ስያሜ ሰተነው ነው ነው እዚህ ትልልቅ የቡና አቅራቢ ድርጅቶች ከአሁኑ ተከራይተውታል። በቅርቡ ስራ የሚጀምሩበት ነው የሚሆነው። መነሻ የሆነን የራስ መኮንን ምንጭ እዚህ ጋር አለ። ሀውልት ነበረ፣ ማንም አያውቀው። በጣም የቆሸሹ ቤቶች ተጭነውት ነው የነበረው። እሱን ካነሳም በኋላ እሱን አሳድገን ራሱ የነበረውን ቅርጽ በደንብ አሳድጎ ማደስ ስራ ተሰራ። ካደስን በኋላ ይሄንን አካባቢ ከእሱ ጋር እንዴት ማልማት እንደምንችል ዲዛይን ተሰርቶለት ወደዚህ ተገባ። በዚህ በኩል እኛም ና ለማ የወንዝ ዳርቻ ከዚህ ቀድሞ ከለማው ከፒያሳ አራት ኪሎ ኮሪደር ጋር ቀጥታ በራስ መኮንን ድልድይ በኩል ኮኔክት ይደረጋል። የራስ መኮንን ድልድይም በዛው በመጀመሪያው ዙር የኮሪደር ልማት የለማ ነው። አሁን ቅድም ያየነው አፍንጮ በር በዚህ ወንዝ ዳርቻ የራሱ ካራክተር ሰጥተን እንድና ለማ የተገደነውም ልማቶቹም ማናበብ ነው። ለትውልድ ተሻጋሪ መሆን በሚችል ደረጃ እየተገነባ ያለው የወንዝ ዳርቻ ልማት ከጊዜያት በኋላ ለከተማዋ ጤናም ምግብም መሆን የሚችል ነው። ወንዙን አሳ ማስገሪያም እንዲሆን ከቆሻሻነት ጠርቶ፣ እንዲሁም ደግሞ ለአትክልት ልማትም እንዲሆን በዚሁ ምክንያት አንድ ባለሀብት ናቸው አሁን እዚህ ከቀይ ባህር ኮንዶሚኒየም እስከ ራስ መኮንን ድልድይ ያለው ኒርሊ ወደ 50 ሚሊዮን ኢንቨስትመንት የሚያክል ችግኙንም ራሳቸው አምጥተው ተካዮችንም ምርጥ ዘሮች ናቸው። ሄደን እናያለን፣ እንተክላለን። ወንዙ በየረድፉ ግድቦችን የያዘ የውሃ ማጣሪያ የሚገነባለትና ሀይቆችም የሚፈጠሩለት ነው። ይሄ እንግዲህ የቀጨኔ ወንዝ ሺፕ ወጥቶ ከአምባሳደር ፊት ለፊት ያለንበት ነው። በዚህ ወደ ቀኝ በኩል ሁለቱም ወንዞች የቁርጡሚ ወንዝና ይሄ ቀጨኔ ወንዝ የፍሳሽ ማጣሪያ ስራ የሚሰራበት ቦታ ኮንስትራክትድ ዌትላንድ አለ። ወደ እሱ ነው የሚገባው። ከዚህ አሁንም ኢምባንክመንቱን ከሰራም በኋላ ውሃው ክልቨር ተደርጎ ወደዛ ይገባል። ታክሞ በጋራ ከወጡ በኋላ ውሃው ከተጣራ በኋላ ወደ አምባሳደር ገብቶ ሁለቱ አምባሳደር ላይ ይገናኙና ገላግሌ ወንዝ የሚል ስያሜ ይዘው ወደ ታችኛው ተፋሰስ ሄዶ ከቀበና ጋር ይገናኙ፣ እስከ ጊዮን ይሄዳል። በዚህ እዚህ ቀጥሎ እንደዚህ ዞሮ እዛ ጋ ወደ ውስጥ ይገባል። በዚህ የእግረኛ ሌለኛ የእግረኛ አክሰሶ ያለ ይሄ ሪቨር ኢምባንክመንት ነው። አሁን የተሰራው የውስጡ ማለት ነው። ይሄን ዛፎቹ አብረው ተጠብቀው አብሮ አስማምቶ ነው የተሰራው ማለት ነው። እዚህ በማዶም ተመሳሳይ እዛ ጋ ያለው በተመሳሳይ ነው። ልቤት ሆኖ እዚህ ይመጣል። በዚህ ስር በጀልባ ይመጣል። እዚሽ ጋ ግድብ ይኖረናል። ግድብ እዛ ጋ አለ። አንደኛው ግድብ ለላይኛው የሚይዝ የወንዙን ራሱ ሞርፎሎጂ ተከትሎ የተሰራል። እንደዚህ አይነት በርካታ ዊሮች አሉ። ሁለት ፐርፐዝ ነው ያለው። አንደኛ ውሃ ይይዝልናል፣ ለተለያየ ፐርፐዝ ውሃውን ለመጠቀም፣ ውሃውን ለመያዝ አስችለዋል። ሁለተኛ ከላይ በሚሞላበት ጊዜ ፎል ስለሚፈጥር ውበት ይጨምርልናል። ዊሩ አናት ላይ ደግሞ መሸጋገሪያ ድልድይ አድርገን ከማዶ ወደዚህ ሰው እንዲሸጋገርና ከውሃም ጋር አክሰስ እንዲያደርግ ነው እየተጠቀምንበት ያለን ፒኮክ አካባቢ ቀድሞ የነበረው የተፈጥሮ ጸጋ ከወንዝ ዳርቻ ልማቱ ጋር ተዋዶ ከባቢው ላይ ልዩ ድባብ የሚፈጥር ይመስላል። አስቀድሞ ይሄ ወንዝ ከዚህ ከፍ ብሎ ባለ ቦታ ትሪት መደረግ አለበት። እንዲሁም የሪቨር ባንኩንና የሪፕራፕ ስራውም አብሮ መሰራት አለበት። ወክዌና ሳይክል ላይንም እየተሰራለት ነው ያለው ማለት ነው እንደምታዩት። በታች በኩል ወክ ያለው ወደ ውሃው ቀረብ ብሎ ሁለቱ ወንዞች ከተገናኙ በኋላ ሀይቅ ይኖረናል የተገደበ ሀይቅ ያንን ሀይቅ ተከትሎ ሁለቱን የሚያገናኝ የጀልባ ጉዞ አክሰስ ይኖረዋል ማለት ነው ፓርኩ እንደተጠበቀ ነው ትልቅ ርብርብ እየተደረገ ያለው የሪቨር ኢምባንክመንቱ ከላይ የሚመጣ ውሃ ከፍተኛ ኃይል ስላለው ቀድሞ ክረምቱ ከመምጣቱ በፊት ይህን የመጨረስ ስራ ነው የምንሰራው ከዚህ በስተቀኝ በኩል ትልቅ በከተማችን ትልቁ ሞል እዚህ ይገነባል ብለን ነው የምናስበው። አራት ወራት ባልበለጠው ጊዜ መሠረታዊ የሚባሉ የወንዝና የወንዝ ዳርቻ ሥራዎች በመጠናቀቅ ላይ ይገኛሉ። ሀና ጉዲናና ጎረቤቶቿ የቀድሞ ሰፈራቸውን ለመመልከት ተገኝተዋል። በብዙ ፈተና ካለፉበት ሰፈር ቤት ተመቻችቶላቸው ሲነሱ በዚህ ደረጃ ይለማል የሚል እምነት ስላልነበራቸው ያንን ለማረጋገጥ በመጡበት ወቅት አግኝተን አናግረናቸዋል። አንድ ግቢ ውስጥ 28 አባወራ ነው ያለው። የተጠባበቀ ነው ወንዙ ያው። ከዚህ በፊትም ግንቦት ምናምን አካባቢ ጎርፍ ገብቶብን ነበረኛ ይህ የቱቦው እንትን ነው። የወንዙ ሽታ አለ ጥብቅብቅ ያለ ህይወት ነበረ የምንኖረው። ዛሬ ጎርፍ ገባ አልገባ ብለን በጣም ነበር የምንሳቀቀው። ክረምት ባልመጣ የምንልበት ጊዜ አለ። አሁን በዛ ቀጥታ በሚመጣው ወንዝ በዚህ በግቢያችን ላይ የገብቶ ነው እቃችንን ሁሉ እስከ ማበላሸ ድረስ ልጆቻችን ይዘን ወደ ውጭ የምንወጣው። ያማረ ይሆናል ብዬ አላሰብም። ደግሞ በአጭር ቀን ውስጥ እንደዚህ ይለወጣል ብለንም አላሰብም። ሁሉን አቀፍ ልማት ተብሎ ሊነገርለት የሚችለው የወንዝ ዳርቻ ልማት በርካታ አገልግሎት መስጫዎች አብሮ የሚገነባለት ይሆናል። በወንዝ ዳርቻ አካባቢ የሚገኘውን ከ4000 ሄክታር በላይ የሆነው መሬት ወደ ከተማው እንመልሰዋለን። ለቱሪስቶች መዳረሻ እናደርገዋለን። የከተማዋን ሪዚሊየንስ ለየትኛውም አደጋ የማትበገር ከተማን ከመመስረትም አንጻር የሚኖረው ድርሻ ከፍ ያለው ወንዙ አመቱ ሙሉ እንዳይደርቅ፣ ቆሻሻ እንዳይኖረው፣ ኔክስት ጄኔሬሽን በጀልባ የሚዝናኑበት እንዲሆን ፊውቸር ታቅዶ የተሰራ ነው። ወንዙ እንደዚህ ጸርቶ ስናየው እኛ በጣም ደስተኛ ነን። በእውነት አይተን የማናውቀው ስለሆነ እኔ አሁን ይሄንን ማን ያሰበው በቃ ያሰበው አእምሮ በጣም ብሩህ ነው። በቃ በእውነት የሆነ የተለየ ነገር የተሰጠን ጸጋ ነው ብለን ነው የምናስበው። ወንዞች በረከት ናቸው፣ ለከተሞች ደግሞ ውበትም ጭምር ናቸው። አዲስ አበባ ይህንን በረከቷንና ውበቷን ለማስጠበቅ እየታተረች ትገኛለች። በቅርቡ እየጀመረችው የወንዝ ዳርቻ ልማት እንደምንመለከተው ለገጽም፣ ለመመልከትም፣ ለሽታም አስቀያሚ የሆነውን ስፍራ በዚህ ደረጃ እየለወጠች ትገኛለች። ይህ ሙሉ ለሙሉ ሲጠናቀቅ ደግሞ ለአካባቢውም ለሕዝቡም ጤንነት ለከተማዋም ከፍተኛ ገቢ እንደሚሆን ይጠበቃል።